እኔ ከሃያ ሰባት ላነብብላችሁ በጌታ በኢየሱስ ክርስቶስ ስም አነባዋለሁ። በጎቼ ድምጼን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኛል። እኔም የዘላለም ሕይወት እሰጣቸዋለሁ፣ ለዘላለም አይጠፉ፣ ከእጄ ማንም አይነጥቃቸውም። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴ እጅ ሊነጥቃቸው ማንም አይችልም። እኔና አብ አንድ ነን። ዮሐንስ ወንጌል ምዕራፍ 10 ኢየሱስ መልካም እረኛ እንደሆነ የተናገረበት ክፍል ነው። በተቃራኒው ደግሞ ሰይጣን አራጅ እንደሆነ ያወራበት ክፍል ነው። በዚህ መካከል አይሁዳውያን አላመኑ። ይሁዳውያን የመለሰላቸው መልስ ነው። በጎቼ እናንተ ከበጎች አይደላችሁም። በጎቼ ግን ድምፅ ይሰማሉ፣ ያውቁኛል፣ ስለሚያውቁ ይከተሉኛል። ከእጄ ደግሞ ደግሟል፣ ማንም ማንም በልስ አይነጥቃቸውም። ያስፈራራ ያለ በሽታ ነው። አይነጥቅህም፣ ከእጁ ማንም አይነጥቅሽም። ከእግዚአብሔር ልጅ እጅ ማንም አይነጥቅህም። እጅ ከባድግን አይነጥቃኝ በልስ አባቴ ራሱ ከሁሉ ይበልጣል። ከአባቴ እጅ ማንም አይነጥቃቸው። እኔና አብ አንድ ነን። አባቴ ከሁሉ ይበልጣል። አባትህ ከካንሰር ይበልጣል። አባትህ ካስጨነቀ ይበልጣል። ዛሬ ለሚያስፈራራ መልእክት አለኝ፣ አባቴ ይበልጣል። በልዋካቸው። የሰማዩ አባትሽ ይበልጣል። የሰማዩ አባታችን ይበልጣል። አምላክ ይበልጣል። ከአምላክ እጅ ማንም አይነጥቅም። ትዳሬን አውሬ አይነጥቀም። ሞት አይነጥቀ ቀት ነው። ኪሳራ ነው። ማንም ከእጁ አይነጥቃችም። ከእግዚአብሔር እጅ ፈልቅቆ ሊያወጣ የሚችል የለም። አይ አንዳንዱ ገንዘብ ይዞኛል ይላል፣ አንዳንዱ ሰመዳ አለኝ ይላል፣ አንዳንዱ የሆነ እውቀት አለ ይላል፣ አንዳንዱ የሆነ የሚመካበት አለ። ዛሬ ግን ለእኛ ለዚች ቤተ ክርስቲያን እዚህ ላሉት ሁሉ መልእክት አለኝ። የያዘን ገንዘብ አይደለም፣ የያዘን እውቀት አይደለም፣ የያዘን የሰዎች አዎ ድጋፍ አይደለም፣ የያዘን የአባት ታችንች ነው። ከሁሉ የሚበልጥ እጅ ይዟቸዋል። ጉባኤው የሰማዩ አባቴ እስኪ የእኔ ቤት